ትንሽ ከማንቸስተር ዩናይትድ ጋር በአጭር ባጭሩ ሊነገሩ የሚችሉ ነገሮች አሉኝ ይዣቸዋለሁ። ግን ከፈቀድ አሪፍ ነው። ለእኔ ለማንቸስተር ዩናይትድ እነዚህ አሁን የምላቸው ነገሮች በጣም አሪፍ ናቸው። በጣም ማንቸስተር ዩናይትድ ክረምት ላይ ያደረጋቸው ዝውውሮች ውስጥ ራይት እና ኤክስ ይሰጣቸው ቢባል ለሴኔ ላሜንስ ዝውውር ራይት ነው የምትሰጨው? ኤክስ ነው የምትሰጨው? ራይት ነው የምትሰጨው? ራይት ነው የምትሰጨው። ለማቲያስ ኩኛ ሁለሱም እኔም ቤሞ እንዴ በደንብ ኤርኮ እኔም እንደዛ ልየው ገና ነው ው በቀደም በጣም በጣም በጣም ል ጥሩ መጣ ከተባለ በኋላ አዎ የመጣ የመምሰል ነገር ነበረው። ግን ድርጊቱ ብቻ ሳይሆን ስሜቱም ገና ነው። በቃ ገና አልተቀበለውም። የማንቸስተር ዩናይትድ ተጫዋች መሆኑን የተቀበለው አይመስልም እኔ ያየሁበት ስሜት ማለት እንግዳነቱ አልጠፋለትም። ያንን ማስተካከል ይኖርበታል። መኖር መጀመር መቻል አለበት መኖር ሲጀምር ደግሞ ያው መስጠት መጀመር መቻል አለበት ብዬ ነው ማምነው። ስለዚህ ከቪክቶር ዮኮሬሽ ውጭ ያሉት ከማነው ከሼሽኮ ውጭ ያሉት ዝውውሮች አሪፍ ናቸው፣ ግን ይሄ ማለት ማንቸስተር ናይት ተጨማሪ ዝውውር አይፈልግም ማለት ግን አይደለም። ማንቸስተር ናይት ተጨማሪ ዝውውሮችን ማድረግ ይፈልጋል እንደ ቡድን ጠንካራ ለመሆን የተሻለ ተፎካካሪ ለመሆን በማንቸስተር ዩናይትድ ቤት ውስጥ መለወጥ ያለባቸው ተጫዋቾች አሉ። ከዩናይትድ ተጫዋችነታቸው ጋር ተለያይተው አዲስ ተጫዋቾች ዩናይትድን ተቀላቅለው ላሞሪም አርቴታ በደረሰበት የጥንካሬ ልክም ባይሆን ግን ወደዛ የሚቀርብ ሊቨርፑል ወደ ደረሰበት ወደ ደረሰበት የስብስብ ጥንካሬም ባይሆን ወደዛ የሚቀርብ ምናምን ነገር ያስፈልገዋል። ከዚህ አንጻር ያሉትን ነገሮች ስንመለከት ለማንቸስተር ዩናይትድ አሪፍ ነው የምለው ነገር ምንድን ነው? እነዚህን አይነት ዝውውሮችን ለማከናወን ማንቸስተር ዩናይትድ ገንዘብ ያስፈልገዋል። ከገንዘብ ጋር በተያያዘ ያለበትን እጥረት እናውቃለን። ይሄንን የገንዘብ እጥረት ሊፈታ የሚችል ነገር በአንዴ እየመጣለት ስለሆነ ነው። ምንም ተከስቶ ነው ብትይኝ በያሉበት ክለቦች በውሰት ተሰጥተው ግን የቀድሞ የማንቸስተር ዩናይትድ ተጫዋቾች የነበሩት በሙሉ አሁን ይሁንልን መባል ጀመረ። ለማንቸስተር ዩናይትድ ራስመስ ሆይሉንን 38 ልክፈልበት እየተባለ ነው። በቃ ወድጆል፣ ግድ የለም ሌው አደለ፣ ቻምፒዮንስ ሊግ ከገባው ተገድጄ ገዘዋለሁ አደለ ያለው ናፖሊ፣ በቃ ግድ የለም አለ። ይሄ በጣም አሪፍ ነገር ነው። ምክንያቱም ያቺን ከናፖሊ የሚያገኛትን ለራስመስ ሆይሉን ተብሎ የሚከፈለውን የእሱን ዝውውር ከውሰት ይልቅ ወደ ቋሚ ዝውውር ለመቀየር የሚከፈልን ማንኛውንም ገንዘብ ማንቸስተር ዩናይትድ አማካይ ክፍሉ ለማጠናከር እንዴት ሊጠቀምበት እንደሚችል ክረምት ላይ በደንብ አሳይቶናል። ዲሎቹ ትንሽ ከፍ ያለ ቁጥር ያላቸውም እንኳን ቢሆኑ፣ ቁጥሮቹ ከፍ ያለበት ምክንያት ደግሞ ላከፋፈል እንዲመች ተብሎ ነው። በቃ እሺ፣ እዚህ ጋ ይሁን ግን ምከፍልህ እንደዚህ እንደዚህ ያደርገ ቆራርጬ እሰጥሃለሁ ያለሻል ዩናይትድ። ስለዚህ ከራስመስ ሆይሉንና ናፖሊ መዋደድ ይህን ልጅ ይዤ ብዘልቅም ያዋጣኛል የሚል ቲንኪንግ ላይ መድረስ ለማንቸስተር ዩናይትድ ገንዘብ ለማግኘት ይረዳዋል። ይሄ ኦልሞስት በማንቸስተር ዩናይትድ በኩል ገንዘብ እንደተቸገረ ሰው ለተጫዋቾች ዝውውር ገንዘብ እንደሚፈልግ ሰው ማንቸስተር ዩናይትድ ኢንሲስት ያደረገው ሀሳብ አይደለም። ናፖሊ ነው ያለው። አንቶኒዮ ኮንቴ ራስመስ ሆይሉንን ስለተስማማቸው፣ ስለወደዱት ይህ አንደኛው ነው። ሁለተኛው መጪው የዓለም ዋንጫ ሊያልፈኝ ነው። እነዚህ ነገሮች የሚቀጥሉ ከሆነ አሞሪም፣ ቤንጃሚን ሼሽኮ ምንም ቢሆንና ምንም ቢሆን ምንም ማድረግ ባይችልም እንኳን ለእሱ በቋሚነት የመጫወትን እድል እየሰጠ የእኔን ወደ ሜዳ የመግባት እድል አሳንሶብኛል የሚለው ጆሹዋ ዚርክዚም መውጣት እፈልጋለሁ ብሏል። በጥር ጆሹዋ ዚርክዚም መውጣት እፈልጋለሁ ማለቱን ተከትሎ ደግሞ አሁንም በዩናይትድ የማይቆይ ከሆነ ይህን ልጅ መውሰድ እንፈልጋለን የሚሉ የፕሪሚየር ሊጉ እና የትልልቅ የአውሮፓ ክለቦች ፍላጎት አሳይተዋል። ይሄ ማለት ምንድነው? ትርጉሙ ያን እንደሆነ የምናገኘው ነገር ፍራንክ ማለት ነው። ትርጉሙ ፍራንክ ያገኛል ማንቸስተር ዩናይትድ። ሶስተኛው ማርከስ ራሽፎርድ ነው። ማርከስ ራሽፎርድ የባርሴሎና ተጫዋች ለራስመስ ሆይሉን እንደተቀመጠው አይነት ግዴታ የለበትም። ባርሴሎና ኦፕሽን ነው ያለው። ከወደድከው ትገዘዋለን ወደድኩት ልግዛው ካልኩ ዋጋው ይሄ ነው ተባብለዋል። አልወደድኩትም መልሱና ውሰዱት ማለት ይችላል። ምንም አይቀጣም ባርሴ ግን ወደድ ማርከስ ራሽፎርድም በባርሴሎና ማሊያ በጣም አሪፍ ሆነ። እንደገና የመጎበዝ እንደገና ማንነትን ፈልገው የማግኘት እንደገና ይሄ አለመባከን ሌቭን ላይ መጣ ማርከስ ራሽፎርድ ይሄ ማለት ለማንቸስተር ዩናይትድ ገንዘብ የሚያመጣ ጎብዝና ላይ ሆነ። አሁን ማንቸስተር ዩናይትድ የዘንድሮ የውድድር ዓመት እስኪያበቃ ድረስ ጠብቆ የሚያገኘው ገንዘብ አለመሆኑ ነው። የእነዚህ ሶስት ተጫዋቾች ለማንቸስተር ዩናይትድ አሪፍ ነው። ምልሽ ራስ መሶይሉንን፣ ማርከስ ራሽፎርድን፣ ጆሹዋ ዚርክዚን ጥር ላይ ልውሰድላችሁ ለዚህም ይኸው ገንዘብ ብሎ ለሶስቱ በአጠቃላይ ዘጠና ሚሊዮንና እዛ አካባቢ የሚከፈል ከሆነ ምን ማለት እንደሆነ ለማንቸስተር ዩናይትድ መጀመሪያ ወይም አንቺም አለምም ይገባዋል። ትንሿን ነገር በደንብ ይጠቀምባታል። ሁለተኛው መረሳት የሌለበት ነገር የክረምቱ የተጫዋቾች የዝውውር መስኮት ሊዘካ አካባቢ ማንቸስተር ዩናይትድ ሸጦ ያገኘው ገንዘብ አለ፣ ግን በኋላ ትንሽ የረፈደብኝ ሳልገዛ ብሎ ያልገዛቸው ተጫዋቾች አሉ። እዛ የቀረው የገንዘብ አቅም ላይ ነው የነዚህ ተጫዋቾች አሁን ይሆንልን የሚል ጥያቄ ከያሉባቸው ክለቦች እየቀረበ ያለው ይሄ ማለት ይሳን ኦፖርቹኒቲ ለማንቸስተር ዩናይትድ ቱ ሜክ መኒ። ይህንን ኦፖርቹኒቲ ዩናይትድ እስከተጠቀምበት ድረስ ለአሞሪም የሚመች ነገር አለ። እዚህ ላይ ምን ትደምሪበታለች መሰለች? ማንቸስተር ዩናይትድ ከተጫዋቾች ዝውውር ጉዳይ ጋር በተያያዘ ኃላፊነት የሰጣቸው ዊሎክስ ቃል ገብተዋል። በቀደም ከኖቲንግሃም ፎረስቱ ጨዋታ በፊት ፕሮሚስ ነው ያሉት፣ በደንብ እንገዛለን ተጫዋች እናስፈርማለን ተጫዋች ደጋፊዎቻችን እመኑብን፣ ምናምን ብለው እናምናለን። መገዛት እንዳለበት ማስፈረም እንዳለብን እናምናለን፣ ደግሞም እናደርገዋለን፣ ይሄው ቃላችን ብለው ቃል ገብተዋል። ስለዚህ የተወሰነ ገንዘብ አለ። በዚህ መንገድ ደግሞ ገንዘብ ሊጨመር ነው። በጣም ተደጋግሞ እየወጣ ያለ መረጃ ስለሆነ ነው። እንዲሁ በዚህ ብንነሳ ብዬም የምለው ሊትል ቢት ስለ ፖል ስኮልስ በአውራ በጣም ደስ ይለኛል፣ ግን ነቶ ችግር የለው። ሌላም ጊዜ ይካልሽ። አይ ማንሳትም እንችላለን። እንደዛም ከሆነ ደግሞ የቻምፒዮንስ ሊጉን እንሰንገው ና ከዛ በኋላ እናወራለን ቻምፒዮንስ ሊጉ ላይ። እሺ የማንቸስተር ዩናይትድን ግን በጣም አሪፍ ነገር ይመስለኛል። እኔም ሳስበው አንደኛ ሁለት ነገሮች ነው ጥሩ ነገር ብዬ የማስበው አንደኛ ያው የገዛቸው አዳዲስ ተጫዋቾች በጣም ፐርፎርም እያደረጉ ነው። ስለዚህ ከነሱ የሚጠበቀውን አይነት አገልግሎት እያገኘ እንደውም አውትሻይን ያደረጉት ከቀደሙት ተጫዋቾች በሙሉ እነዚህ አዳዲስ ተጫዋቾች ናቸው። ስለዚህ የገዛቸው ተጫዋቾችን በመጠቀምና ና በስኬታማነት ረገድ አሪፍ ነገር ነው። ቅድም እንዳነሳ ነው ያው ማቲያስ ኩኛንም፣ ኤምቤሞ፣ ሴኒ ላሜንስን በደንብ በቃ አሪፍ ነው ብለን መናገር የምንችልበት ይመስለኛል። ሁለተኛ ደግሞ በውሰት የሸኛቸው ተጫዋቾች እንደዚህ ተፈላጊ መሆናቸውም ለማንቸስተር ዩናይትድ በጣም ጥሩ ነገር ነው። የማዋሳ አንዱ ጥቅሙ እኮ አዎ፣ በቃ እነዚህ ውዳቂ እንዳይሆኑብሽ ማለት ነው። እንዳይሆኑ ደግሞ እኔ አንድ የሚገርመኝ ነገር በሁሉም ቦታ ነው ፐርፎርም የሚያደርጉት። ማለት የሆነ አሁን ራስመስ ሆይሉንድ ሻምፒየንስ ሊግ ሲሆን ይመቸዋል፣ ወይም የአውሮፓ ውድድር ሲሆን ይመቸዋል። ባለፈው የውድድር ዓመት ለዩናይትድ ሊሰጥ የነበረው አገልግሎት የተሻለ ነበረ። ኤሮፓ ሊግ ላይ አይደለም እና ያኔ ይመቸዋል ምናምን የምትለውን ነገር ሁሉ ያስቀረ በሊጉም፣ በጣሊያን፣ በብሔራዊ ቡድኑ እንደገናም ደግሞ በሻምፒየንስ ሊግም ከናፖሊ ጋራ አሪፍ ነገር ነው በጣም እያሳየ ሚግ ስለዚህ ላይወዱት አይችሉም፣ ላይፈልጉት አይችሉም። ለዛም ነው እኮ አሁን እንደገና ማይኖ ላይ ናፖሊ በደንብ እየሰራ ነው የሚሉ መረጃዎች በተከታታይ የሚወጡት በጥር የዝውውር መስኮት ማይኖንም ለመውሰድ ማለት ነው። እንደገና ደግሞ ባርሴሎናም ገና ከወዲሁ ከማንቸስተር ዩናይትድ ጋራ ንግግር መጀመሩን ተከታታይ ሪፖርቶች ወጥተዋል። በቃ በገዢሉ ሰደው ራሽ ፎርድ የኔ ይሁን እንዳ እንዳየ ነው ነው እንግዲህ በባርሴሎና ብሏል፣ ወደ ዩናይትድ ብሏል። አዎ ግን ቢልም እዛ እየሰጠው አገልግሎትም ደግሞ ባርሴሎና እንዲፈልግ የሚያደርገው ባርሴሎና እንዲሁ ዝም ብለህ የምትለቀው አይነት ተጫዋች አልሆነለትም። በቃ አሲስት የሚያደርግ ጎል የሚያገባ በጨዋታ ላይ ተጽዕኖ የሚፈጥር አይነት ተጫዋች አስረስተዋል። አዎ፣ በቃ ስለዚህ ይሄ ነገር ሁለቱም የውሰት የሄዱ ተጫዋቾችም እንደገና ደግሞ የገዛቸው ተጫዋቾችም አሪፍ መሆናቸው ለማንቸስተር ዩናይትድ በጣም አሪፍ ነው። የሆነ ነገር ጥር ላይ እንደሚያደርግ እንጠብቃለን። መቼም በተለይ መሀል ላይ የሚኖሩ ግዢዎቹ እንደሚኖሩ የሚጠበቅ ነው። ስለዚህ እዛ ላይ የሚወስኑት ውሳኔ በቀጣይ የምናየው ነው። በዚህ ረገድ የማንቸስተር ዩናይትድ ደጋፊዎች መዘጋጀት አለባቸው። በተለይ እስከ ጥር ድረስ አሁን ባለው ሁኔታ በቃ በደንብ ፐርፎርም እያደረገ ጨዋታዎችን እያሸነፈ በደረጃ ሰንጠረዡ የበላይ ደረጃ ላይ እየተቀመጠ እንደገና የሚቀጥል ከሆነ ጥር ላይ የሚመጡት ግዥዎች ደግሞ የበለጠ ክለቡን እንደሚያጠናክሩት ነው የሚታመነው ብዬ ነው እኔ ማስበው። ስለዚህ አሪፍ በነገራችን ላይ በቅርብ ሳምንታት በተደረጉ ጨዋታ ከአርሰናል ቀጥሎ የተሻለ ነጥብ የሰበሰበው ቡድን ማንቸስተር ዩናይትድ ነው። ይህንን ማስቀጠል መቻል ለማንቸስተር ዩናይትድ በእጅጉ ይረዳል። መሀል ላይ የፖል ስኮልስን ወሬ ከማንሳታችን በፊት ግን በቻምፒዮንስ ሊግ የተወሰኑ ጨዋታዎች ላይ ሀሳቦቻችንን ብናነሳ እሱን የቻምፒዮንስ ሊግን የተወሰነውን አሁን እናነሳና በኋላ በአርሰናል ወሬ ና ሌላ ደግሞ የሻምፒዮንስ ሊግ ጨዋታዎችን እንጨምራለን። እሺ በሻምፒየንስ ሊግ ዛሬ የሚደረጉ ጨዋታዎች በርካታ ናቸው። ከሚደረጉት ጨዋታዎች መካከል ደግሞ የተለየ ትኩረት ይወሰዱ አሉ። እንደው የትኞቹ ጨዋታዎች ይደረጋሉ የሚለውን በተወሰነ ደረጃ ለማንሳት አንደኛ፣ ሁለት ጨዋታዎች ልክ ሁለት ሰዓት ከ አርባ አምስት ላይ የሚጀምሩ ናቸው ናፖሊ ና ኢንትራ ፍራንክፈርት የሚያደርጉት እንደዚሁም ደግሞ ስላቪያ ፕራ ና አርሰናል የሚያደርጉት ጨዋታዎች ቀድመን የምንመለከታቸው ናቸው አምስት ሰዓት ላይ የሚደረጉት ጨዋታዎች ደግሞ በጣም የተለየ ትኩረት የሚወስዱ ና የትኛውን ጨዋታ ነው ማየው የሚለውንም ደግሞ ሰዎች እንዲነጋገሩበት ያደረገ ነው አንደኛ ፓሪስ ሰን ዠርማ ከ ባየር ሚውኒክ እንደዚሁም ደግሞ ሊቨርፑል ከሪያል ማድሪድ ጋራ የሚያደርጉት ጨዋታ ነው። በተለይ የዚህ የፓሪሰን ጀርማን ና የባየር ሚኒክ ጨዋታ የተለየ ትኩረት የወሰደ ሆኗል። ምክንያቱም ሁለቱም እንደምናውቀው አሁን ባለው ሁኔታ በሌጎቻቸውም በአውሮፓም በደንብ አውትሻን እያደረጉ የሚገኙ ክለቦች ናቸው እና የባየር ሚኒክን ጉዳይ ቅድም ሳነሳ እንደነበረው ካደረጋቸው አስራ አምስት ጨዋታዎች አስራ አምስቱንም ማሸነፍ የቻለ ነው። አንድ ይሄ በጣም የተለየ ነው። ሁለተኛ ደግሞ ብዙ ጎልም ደግሞ ነው የሚያስቆጠረው። ከሀሪኬንም የሚገኘው ጎል ከሌሎች ተጫዋቾችም የሚገኘው ጎል በጣም ተበራክቷል። በዛ ላይ የባየር ሚኒክ ተጫዋቾች ደግሞ ጥሩ ብቃት ላይ የሚገኙበት ወቅት ነው። ለምሳሌ ያው ሉዊስ ዲያዝ ምን አይነት አገልግሎት እየሰጠ እንደሆነ እናውቃለን። ማይክል ኦሊሴ በጣም ገና ከወዲሁ አይን ያረፈበት ብዙ የእንግሊዝ ፕሪምየር ሊግ ክለቦች ሊቨርፑልን ጨምሮ ሊያስፈርሙት የሚፈልጉት አይነት ተጫዋች ነው። ተደጋጋሚ ሪፖርቶች ሲወጡ የነበረበት ነው። ለማንኛውም ይሄ የማሸነፍ ሂደታቸውን ማስቀጠል እንደሚፈልጉ በአሰልጣኙ በቪሰንት ኮምፓኒም በኩል እየተገለጸ ነው የሚገኘው። ባለፈው በሳምንቱ መጨረሻ ላይ ከባየር ሊቨርኩሰን ጋራ ጨዋታ ነበራቸው በቡንደስ ሊጋው እና ይህ ከባየር ሊቨርኩሰን ጋራ የሆነ ወቅት ላይ ምንጠብቀው ጨዋታ ሆኖ ነበረ? አሁን ግን ኢዝሊ ነው የሚያሸንፈው ባየር ሚዩኒክ ሶስት ለዜሮ በሆነ ውጤት ነበር ይህንን ጨዋታ ያሸንፈው። በዚህ በአውሮፓ ሻምፒየንስ ሊግ በዘንድሮ የውድድር አመት ያደረጋቸውን ጨዋታዎች በሙሉ አሸንፈዋል። ከቸልሲ ጋር ሶስት ለአንድ በሆነ ውጤት አሸንፏል። ከፓውስ ጋር ተጫዋቱ አምስት ለአንድ በሆነ ውጤት አሸንፏል። እንደገና ደግሞ ክለብራግን ሲያገኙ ደግሞ አራት ለዜሮ በሆነ ውጤት አሸንፏል እና ጎል ያገባል። በምትኩ ደግሞ የሚያስተናግዳቸው ጎሎች በጣም አነስተኞች ናቸው፣ ጥቂት ናቸው በሊግ ፌዙ ሁለተኛ ደረጃ ላይ ነው የሚገኘው እና ባየር ሚውኒክ ሁለተኛ ደረጃ ላይ ሲገኝ ፓሪስን ጀርማ ነው ደግሞ ከባየር ሚውኒክ ቀደም ብሎ የሚቀመጠው አንደኛ ደረጃ ነው። ሶስቱን ያሸነፉ ናቸው አሸንፈዋል። ግን ያው የጎል ዲፍረንስ ስላለ አንደኛ ና ሁለተኛ ነው ደረጃቸው። ስለዚህ በሊግ ፌዙ አንደኛ ፓሪሰን ጀርማ፣ ሁለተኛ ባየር ሚኒክ ስለሆኑ አንደኛ ና ሁለተኛ ደረጃ ላይ የተቀመጡት ክለቦች የሚገናኙበት እንደሆነ በዚሁ አጋጣሚ የምናነሳበት ነው የፓሪሰንጀርማንም ጉዳይ በተመለከተ ትንሽ በሊጉ ተከታታይ ጨዋታዎች ላይ የተቸገረ ይመስል ነበር። አንደኛ ባለፈው ሳምንት በነበረው ጨዋታ አንድ ለአንድ በሆነ ውጤት ከሎሬንት ጋር ተጫውቶ አጠናቋል። ከዛ ከኒስ ጋር ደግሞ ተቸግሮ አንድ ለዜሮ በሆነ ውጤት ባለፈው ሳምንት አጠናቋል። ግን የሻምፒየንስ ሊግ ጨዋታዎችን በምናነሳበት ጊዜ በጣም በጥሩ ፉክክርና አሸናፊነት ነው እየቀጠለ የሚገኘው። ይሄ አንድ የሚነሳ ነገር ነው። ሁለቱም አሰልጣኞች በነገራችን ላይ ከጨዋታው በፊት የሰጡትም አስተያየት ነበር፣ እሱን እናነሳለን። ግን እስካሁን ድረስ በነበረው ጉዞ ፓሪስን ጀርማ አትላንታን አራት ለዜሮ፣ ባርሴሎናን ሁለት ለአንድ እና ሊቨርኩሰንን ደግሞ ሰባት ለሁለት በሆነ ውጤት ያሸነፈበትን ማንሳት ይቻላል። ይሄ ጥሩ ሂደት ላይ እንደሆነ መነሳት የሚገባው ይመስለኛል። ለማንኛውም አሰልጣኞቹ ከጨዋታው በፊት አስተያየታቸውን ሰጥተዋል። ይህንን ጨዋታ ማንም ያሸንፍ ማን፣ አንድ ደረጃ ከፍ የሚያደርገንና ስምንት ውስጥ ገብተን እንደምናጠናቅቅ እርግጠኛ የምንሆንበትን ውጤት ይዞ የሚመጣ ነው። ስለዚህ በቀላሉ የምንመለከተው አይደለም ብሎ አስተያየት የሰጠው ቪንሰንት ኮምፓኒ ነው። ለሁለታችንም ወሳኝ ጨዋታ ነው። አሁን ቅድም ያነሳነው ነገር አለ። የሊግ ፌዝ ጨዋታ ላይ ትንሽ ደከሜ ማለት ነገሮች ሊኖሩ ይችላሉ፣ ግን ቀድሞ ደግሞ ስራቸውን ማጠናቀቅ ይፈልጋሉ ም እሱ በጣም ትልቅ አድቫንቴጅ ስለሚሰጣቸው ነው። አርሰናልም አንዱ ታርጌት ያደረገው ነገር እሱ ነው። የአርሰናል የዚህ ሰሞን አሪፍ እድለኝነት ብዬ የምወስደው ነገር ወይም መልካም የሚባለው የአርሰናል አጋጣሚ በፕሪሚየር ሊግም ዋነኛ ተፎካካሪ ሆኑታል የሚባሉት ክለቦች እርስ በርሳቸው ይጫወታሉ። በቻምፒዮንስ ሊግም ከሱ በላይ በደረጃ ሰንጠረዥ የተቀመጡት እና እንደ አርሰናል ሁሉ ሶስት ሶስት ጨዋታዎቻቸውን ያሸነፉት ባየር ሚኒክና ፒኤስጂ እርስ በርሳቸው ይጫወቱለታል። ስለዚህ አርሰናል ተወደደም ተጠላም ዛሬ ስላቪያ ፕራግን የሚያሸንፍ ከሆነ እና ደግሞ በእነዚህ ሁለት ክለቦች መካከል የሚመዘገበው ውጤት ወይ ሁለቱም ነጥብ ጥለው ወይም ደግሞ በመሸናነፋቸው አንዳቸው ነጥብ የሚጥሉ ከሆነ የአርሰናልም ወደ ጥሎ ማለፍ የመግባት እድል በጣም ሰፊ ነው የሚሆነው በጣም ሰፊ ነው የሚሆነው። ስለዚህ ቅድም ያነሳ ነውን ጉዳይ የበለጠ የሚያረጋግጥ አስተያየት ነው የሰጠው ቪሰንት ኮምፓኒ። በፓርሰን ጀርማ በኩል ደግሞ ሊዩስ ኤንሪኬ በሁለቱ ክለቦች መካከል ከፍተኛ ልዩነት አለ ብዬ መናገር አልችልም። በባየር ሙኒክና በፓሪስ ሰን ጀርማን መካከል ግን የዛሬውን ጨዋታ የሚያሸንፍ ሰው ያለውን ትንሽዬ ልዩ የሚያሸንፍ ክለብ ያለውን ትንሽዬ ልዩነት የበለጠ የሚያጎላ ነው። በቃ የሆነ ልዩነታችንን የበለጠ የሚያጎላ ነው በእኛ በኩል እንደዚሁም ደግሞ እነሱም ባየር ሚኒክም ያደርጉታል ብዬ የማስበው ጨዋታውን ለመቆጣጠር እና ለማሸነፍ ትልቅ ጥረት እናደርጋለን። ግን ዋናው ነገር ዋናው ነገር ሁለታችንም ይሄ ጥሩ እግር ኳስ የምንጫወት ሰዎች ሲመለከቱት የሚወዱት አይነት እግር ኳስ የምንጫወት ነን እና ደጋፊዎች በደንብ ይዝናኑበታል። ይሄንን ጨዋታ የሚመለከቱ ሰዎችም ያተርፉበታል ብዬ ነው ማስበው ብለው አስተያየት ሰጥተዋል። ይሄ አንድ ተመልካቾች የበለጠ ጨዋታውን ለማየት እንዲጓጉ የሚያደርግ አስተያየት ይመስለኛል። በእርግጥ እናውቃለን፣ ፓሪሰን ጀርማም እንደዚሁም ደግሞ ባየር ሚዩኒክም በጣም ክፍት የሆነ አጫዋወት ነው የሚከተሉት። ያን ያክል መከላከል ላይ ትኩረት አያደርጉም። እንደገና ደግሞ ጨዋታውን ለመመልከት የሚጋብዝ አይነት ነገር ጥሩ እንቅስቃሴ የሚታይበትን አጫወት ይከተላሉ። ስለዚህ የሉስ ኤንድሪኬን አስተያየት ሁላችንም የምንጋራው ነው። ቢያንስ የጨዋታው መሸናነፍ ሌላ ጉዳይ ሆኖ ግን ከእንቅስቃሴውና ከእግር ኳስ ደግሞ መመልከት ደስታን ማትረፍ የሚፈልግ ሰው የበለጠ ይዝናናበታል ብለን እናስምን። ጥያቄ በዚህ ጨዋታ ዙሪያ የኔ መጨረኛ የምለው ጭማሪ ምንድነው? እኔ ቬንሴን ኮምፓኒ በባየር ሚኒክ ይህንን ያህል ይቆያል ብዬ አላሰብኩም ነበረ፣ የእውነት ለመናገር ምክንያቱም በነበረባቸው ከባየር ሚኒክ በፊት በያዛቸው ቡድኖች ውስጥ ማቃት መቸገር ይሄ አዲስነቱ እያስታወቀበት ነበረ፣ ልምድ አልባነቱ ምናምን ከዛ ከዛዛ ሄዶ ባየር ሚኒክ ቤት ውስጥ አሁን በሀሪኬን ደረጃ በሉዊስ ዲያዝ ደረጃ በኖሌስ ደረጃ ምናምን ከዛም ጋራ በተያዘ እነማኑዌል ኖየር ምናምን ያሉበትም ቡድን ነው የሚያሰለጥ ነው። አንዳንዶቹን ገጥሟቸው ሊሆን ይችላል፣ በተጫዋችነት ዘመኑ እና ይሄ የጀማሪነት አቅም ለዛ ቤት ልማድ ይስማማ ይሆን ገና ይሆን የሚል አይነት ስሜት ነበረኝ። በተለይ ባየር ሊቨርኩሰን በዣቪ አሎንሶ የሰለጠን በነበረበት ጊዜ ዣቪ አሎንሶን ባየር ሚኒክ በጣም ከሚፈልጋቸው አሰልጣኞች መካከል አንዱ እሱ ነበረ። ዣቪ አሎንሶን ለመውሰድ ሊቨርፑል፣ ባየር ሚኒክ እና ሪያል ማድሪድ ነበረ ፍላጎት ያላቸው እና የቪንሴንት ኮምፓኒ መቆየቱ ብቻ አይደለም፣ አሁን እየገረመኛል ችሎበት መቆየቱ ውጤት እያመጣ መቆየቱ ምናምን ሳይሆን አሁን ባየር ሚውኒክን ያደረሰበት ደረጃ አንድ ሲቀጥል፣ እየተሰጠው ያለው ምስጋናና አድናቆት በቃ ለረጅም ጊዜ እኛ እንዲሆን ነው የምንፈልገው፣ በጣም ትክክል ነው ምናምን ብለው ነው የሚያደንቁት። በጣም ነው የሚያሞው እንትን የሚሉት። በፕሪሚየር ሊጉ ካየናቸው በጣም ምርጥ አንበሎች በጣም ምርጥ ተከላካዮች መካከል አንደኛው ቪንሴንት ኮምፓኒ ነው። ይሄ ሆሎፌ ምናምን የምትሉ ከሚገባቸው እዛ ውስጥም ካሉ መካከል አንዱ ነው። በጣም የሚገርም አገልግሎት የሚሰጠ ጫዋች ነው እና በዚህ ፍጥነት ባየር ሚውኒክን አረጋግጦ ይዞ ሄዶ አሁን አውሮፓ ላይ አሉ የምንላቸው ትልልቅ ክለቦች ካሉ ለነዛ ክለቦች ሁሉ ስጋት መሆን የሚችል ባየር ሚውኒክ በሱ በሱ አሰልጣኝነት ስር ተፈጥሮ እንደ ማየት የሚገርበኝ ነገር የለም። ደስ ይላል በጣም ግን ይሆናል ብዬ ከጠበቅሁት ፈጥኖ የመጣ ልክ ነው። ደግሞ የመጀመሪያው የውድድር አመት ከባየር ሚኒክ ጋራም ስታየው የሆነ የሚያቆየው ነገር አይመስል ነበር። ገና ነው የምትለው፣ ላምፓርድ በቃ ገና ነው የምትለው። ጨዋታዎችን ባልተጠበቀ ሁኔታ የሚሸነፍ አይነት ነገር ነበረ ግን ከዛ በኋላ በነበረው ሂደት ራሱ ቡድኑን የሰራበት ተጫዋቾቹን የተቆጣጠረበትን መንገድ በጣም የሚያስደንቅ ነው። ለዛ ነው እኮ አሁን ነው ገና በቅርቡ ነው ኮንትራት ማራዘሚያ ራሱ የፈረሙ ከባየር ሚኒክ ሲሰጥ ነው በጣም ብዙ አድናቆት የተሰጠው፣ ሲፈርም ማለት ነው፣ ውሉን ሲያራዝም ነው። ግን በጣም ጥሩ እግር ኳስ ተጫዋች ለነበረ ሰው አሁን ያሉትን የዘመኑን ኮከቦች ማኔጅ ማድረግ አይከብደውም ይባላል። ምክንያቱም ሪስፔክት ያደርጓቸዋል። ላይክ ለምሳሌ ዚነዴን ዚዳን የሪያል ማድሪድ አሰልጣኝ ሲሆን በአብዛኛው ለምንድነው የተሳካለት? በጣም ትልልቅ የምታያቸው አሰልጣኞች በቻምፒዮንስ ሊግ መደዳውን ማሸነፍ ከመቻላቸው በፊት ዚነዴን ዚዳን ቻምፒዮንስ ሊግን ደጋግሞ በማሸነፍ ባለ ታሪክ ሆነ። በጣም ትልልቅ አሰልጣኞች ያላደረጉትን አድርጓል ዚዳን። እውነት የዚዳን የማሰልጠን ጉብዝና ነው ለዛ ያበቃው ወይስ ከመልበሻ ቤቱ ያገኘው ክብር ነው እዚህ ያደረሰው የሚል ነገር እኮ ይነሳል እኮ። አሁን ዚዳን ሪያል ማድሪድ ቤት በነበረ ሰዓት ላይ አለመስማታት ዚዳን ሪያል ማድሪድ ቤት በነበረ ሰዓት ላይ ክርስቲያኖ ሮናልዶ ነበረ። ክርስቲያኖ ሮናልዶ ከሚያደንቃቸው ምናልባትም ድሪም ቲም ስራ በጥዩ ከሚከታቸው ተጫዋቾች መካከል አንደኛው ዚዳን ዌል ሪስፔክትድ የሆነ ሰው ነው። በጣም የተከበረ ሰው ነው። ስለዚህ አሁን ቴክኒካሊ ታክቲካሊ ምናምን ከሚያደርገው ነገር በላይ መልበሻ ቤቱን ኢንፍሉዌንስ ማድረግ ይችላል፣ ተጽዕኖ መፍጠር ይችላል። የመደመጥ አቅሙ የምታወሪ ዚዳን መሆኑን ስታቂ በራሱ ይገባሻል። ለመቀበል ያን ያል እንዳይከብድሽ ያረጋል። ምናልባት ይሄም ልጅ ቬንሴን ኮምፓኒ ይሄ አይነት አድቫንቴጅ ያገኘ ይመስለኛል። በፕሪሚየር ሊጉ በጣም ዶሚኔት ያደረገ ተጫዋች ነበረ ከማንቸስተር ሲቲ ጋራ ያያ የነባር ተጫዋቾች አንዱና ትልቁ አድቫንቴጃቸው እሱ ነው። ልክ ነው። ምን አይነት ተጫዋች እንደሆነ ስለሚያውቁ በደንብ የተመለከቱት የተከታተሉት ስለሆነ ችሎታውን ምንም ው ጥርጥር የለውም። ግን ጥሩ ጊዜ እያሳለፈ ነው የሚገኘው። በተለይ በዚህኛው የውድድር አመት በጣም ከተሳካላቸው አሰልጣኞች መካከል ሊጠቀስ የሚችል ነው። እሺ እናመሰግናለን፣ ሁሉንም አድማጮቻችንን በጣም ጥሩ ጊዜ ነው አብረን ያሳለፍ ነው። የተለያዩ ፕሮግራሞችን ደግሞ ከሰዓት በኋላ በሚኖረን የዩቲዩብ ዝግጅታችን ላይ ይዘን እንመጣለን። እናማሻለ ጨዋታዎች አሉ፣ ልክ ነው። ስለዚህ እንዲጠብቁን ነው ለአድማጮቻችን ቀጠሮ የምንሰጠው። በያላችሁበት መልካም ቀን መልካም ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።